ን ወደ ቀዳሚው ጉዳዮቻችን ስንሻገር በቀዳሚነት የምናነሳው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የተመለከተ ጉዳይ ይሆናል። በሴካፋ ዞን በአፍሪካ መድረክ ለሚደረገው የአፍሪካ ዋንጫ ውድድር የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የመጨረሻ 26 ተጫዋቾችን ለይቶ የዝግጅት ጊዜውን በ24 ሜዳ መጀመሩን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። በዚህም መሰረት ዋና አሰልጣኝና ምክትል አሰልጣኝ ተቀጥሮለት ወደ 26 የሚጠጉ ተጫዋቾች ለቀጣይ ቀናቶች የዝግጅት ጊዜያቸውን በአዲስ አበባ እንደሚያከናውኑ ተሰምቷል። የኢትዮጵያ እግር ኳስ ፌዴሬሽን ከሚመለከተው አካል ጋር በ29 አፍሪካ ዋንጫን ለማስተጋጀት ለዛም ሚረዳ ዘንድ ጠንካራ ብሔራዊ ቡድን ለመገንባት ሮድ 2029 በሚል መርህ ታዳጊዎች ላይ ስራዎችን እየሰራ እንደሆነ ይታወቃል። እነዚህ ታዳጊዎች እንግዲህ በሴካፋ ዞን ለሚደረገው ውድድር ላይ ብሔራዊ ቡድኑን ወክለው እንደሚጫወቱም ነው ኢትዮጵያ እግር ኳስ ፌዴሬሽን ይፋ ማድረግ የቻለው ወደ 85 የሚጠጉ ታዳጊዎች ነበሩ መጀመሪያ ምልመላ የተደረገላቸው ተደረገላቸው በኤምአርአይ እና በተግባር ልምምዶች እንግዲህ ወደ 26 የሚጠጉ ታዳጊዎች ተመልምለው ወይም ደግሞ ከ17 ዓመት በታች የሆኑ ታዳጊዎች ተመልምለው ለዚህ ብሄራዊ ቡድን ዝግጅት ምርጫ እንደተደረገላቸው ተሰምቷል። ቤንጃሚን ዚመር የዚህ ከ17 ዓመታች ብሄራዊ ቡድኑ አሰልጣኝ ሆነው እንዲያገለግሉም ትላንትና ኢትዮጵያ እግር ኳስ ፌዴሬሽን መወሰኑ ተሰምቷል። ዘካሪያስ ደጎና ዮናስ እስክንድር ደግሞ በምክትል አሰልጣኝነት እንዲያገለግሉ ነው ውሳኔዎች የተላለፉት። በዚህ መሰረት እንግዲህ በእነዚህ አሰልጣኞች የተመራ የኢትዮጵያ ከ20 ከ17 ዓመታች ብሄራዊ ቡድን በሴካፋ ዞን ለሚደረገው የአፍሪካ ዋንጫ ማጣሪያ ወይም ውድድር ይህንን ብሄራዊ ቡድን እንደሚመሩትም ተሰምተዋል። ሌላኛው ጉዳያችን የኢትዮጵያ እግር ኳስ ፌዴሬሽንን ይመለከታል። አስራ ሰባተኛ መደበኛ ጠቅላላ ጉባኤውን በዛሬው ዕለት ይከናወናል። ከደቂቃዎች በኋላ የጠቅላላ ጉባኤ ይጀምራል ተብሎ ነው የሚጠበቀው። በዚህ ጉባኤ ላይ በርከት ያሉ ርዕሰ ጉዳዮች ይነሳሉ ተብሎ ይታሰባል። በተለይ የኢትዮጵያ ብሔራዊ ቡድን አሁናዊ ገጽታ ወይም ወቅታዊ አቋም ምን ይመስላል የሚለው ጉዳይ ከሚነሱ ጉዳዮች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። በአለፈው ዓመትም በዚህ ውድድር አመትም የኢትዮጵያ ብሔራዊ ቡድን በወንዶችም በሴቶችም የተጓዘበት ርቀት ምን ይመስላል፣ መሰረታዊ ችግሮች ውስጥ በምን ደረጃ መቀረፍ አለባቸው የሚሉ አጀንዳዎች ይነሱበታል ተብሎ ነው የሚጠበቀው። ከዛ በዘለለ የኢትዮጵያ እግር ኳስ ፌዴሬሽን ይቅርታ በስሩ ከያዛቸው ፕሮጀክቶች መካከል የፓይለት ፕሮጀክት አንዱ እንደሆነ ይታወቃል። በየአካባቢው ታዳጊዎች ላይ መሰረት ያደረጉ የፓይለት ፕሮጀክቶችን ፌዴሬሽኑ ማቋቋሚያ የሚታወስ ነው። እነዚህ ፓይለት ፕሮጀክቶች አሁናዊ ያሉበት ደረጃቸውስ ምን ይመስላል የሚለው ሌላው ከሚነሱት በጠቅላላ ጉባኤ ላይ ከሚነሱ ሀሳቦች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። የሮድ 2029ም ጉዳይ አንደኛ ይሆናል ተብሎ ነው የሚጠበቀው። ኢትዮጵያ የ29ን አፍሪካ ዋንጫ የማስተናገድ ፍላጎት እንዳላት ይታወቃል። እዚህ በነበረው የካፍ ጠቅላላ ጉባኤም በመንግስት በኩል ለጠቅላላ ጉባኤ ጉባኤው ላይ ለመጡት የካፍ ከፍተኛ አመራሮችም ይፋዊ ጥያቄ በዛው መንገድ መድረክ መቅረቡ የሚታወቅ ነው። የአሰራር ሂደቱን ጠብቆ ደግሞ በቀጣይ ጥያቄዎችም እንደዚሁ ይንጸባረቃሉ ተብሎ ነው የሚታሰበው። ይህ ካፍ ውሳኔ እስካሁን ድረስ አልታወቀም። ይህን ተከትሎ እንግዲህ ኢትዮጵያ በ29 አፍሪካ ዋንጫ የማዘጋጀት ትልቅ እቅድ ይዛ የተንቀሳቀሰች መሆኑን ተከትሎ እንግዲህ ለዚህም ይረዳ ዘንድ የኢትዮጵያ እግር ኳስ ፌዴሬሽን ታዳጊዎች ላይ መስረት ያደረጉ የስልጠና ሂደቶችን ምልመላዎችን፣ አከናውኑ ስልጠናዎችን እየሰጠ እንዳለ ይታወቃል። ቀደም ሲል በገለጽንላችሁ ዜና ላይም ከ17 ዓመታች ብሔራዊ ቡድኑ በሴካፋ ዞን የሚወዳደረውም በዚህ ዓላማ የተቋቋመ ብሔራዊ ቡድን ስለመሆኑ ይነገርለታል። ይህን የተመለከተ ጉዳይም በዛሬው ጠቅላላ ጉባኤ ላይ ይነሳል ተብሎ ነው የሚጠበቀው የስፖርት መሰረተ ልማቶች በአዲስ አበባም በአገሪቱም ያሉ የስፖርት መሰረተ ልማቶች የስቴዲየሞች የደረጃ ደረጃ የደረጃቸው መጠን እንዲሁም ደግሞ ተጀምሮ ያሉ ጉዳዮች ከማጠናቀቅ አንጻር ከሚመለከታቸው አካላት ጋር የኢትዮጵያ እግር ኳስ ፌዴሬሽን በቀጣይ ሊሄደባቸው ስለሚገቡ ጉዳዮች የተመለከቱ ሀሳቦችም እንደዚሁ ይነሳባቸዋል ተብሎ ነው የሚጠበቀው። የኢትዮጵያ ብሔራዊ ቡድን ከስደት አብቅቶ በሀገር ውስጥ የሚጫወትባቸው መንገዶች በቀጣይ ኢትዮጵያ እግር ኳስ ፌዴሬሽን ከሚመለከታቸው አካላት ጋር በጋራ በመሆን የማስፈጸም ኃላፊነት ይኖርበታል ተብሎ ነው የሚታሰበው። እነዚህ ደግሞ በአበይት ከሚነሱት መካከል ይሆናሉ ተብሎ ነው የሚጠበቀው። የዛሬው ጉባኤ እንግዲህ ከዚህ ተጨማሪ ሌሎች ሰፋ ያሉ ሀሳቦችም እንደሚነሱበት ነው።

ሌላኛው የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ውድድር በዚሁ በአዲስ አበባ እየተከናወነ ነው የሚገኘው። የመጀመሪያ ውድድር ሀዋሳ ላይ መደረጉ የሚታወቅ ነው። አራት ዓመታትን ጠብቆ ዳግም በአዲስ አበባ መከናወን የጀመረው ይሄ ውድድር አስራ ሁለቱን ክልሎችና ሁለቱን ከተማ መስተዳድሮች በዚህ ውድድር ላይ እያሳተፈ ነው የሚገኘው። ወደ አስራ ዘጠኝ የሚጠጉ የስፖርት አይነቶችም በዚህ ውድድር ላይ የተከናወኑባቸው ይገኛሉ፣ ወይም ደግሞ ተሳታፊዎች ወደ አስራ ዘጠኝ የሚጠጉ ስፖርት አይነቶች ላይ ነው ተሳትፎ እያደረጉ የሚገኙት። ትናንትና የአትሌቲክስ ውድድሮች ጀምረው ነበር። የ3 ሺህ ሜትር ድሮች ትላንትና ተደርገዋል። በዚህ መሰረት ትላንት በነበረው ውድድር ላይ ኤልሳቤት አማረ ከአማራ ክልል የወርቅ ሜዳሊያን ያሳካችበትን ውጤት ማስመዝገብ ችላለች። ከእሷ በተጨማሪ እንግዲህ የናስ ሜዳሊያውን ቱሩንጎ ታደሰ ከአዲስ አበባ እንዲሁም ዮርዳኖስ ጥጋቡ ደግሞ በተመሳሳይ ከዚሁ ከትግራይ ክልል የናስ ሜዳሊያ መውሰድ የቻለችበትን ውጤት ማስመዝገብ ችላለች። በሴቶች የቀስት ውርወራ ውድድርም ትላንትና ተደርጓል። ትላንት በነበረው ውድድር ላይ ኦሮሚያ የወርቅ ሜዳሊያን ወስዶበታል። ቤኒሻንጉልና ደቡብ ኢትዮጵያ ክልል ደግሞ የብርና የናስ ሜዳሊያዎችን ማሸነፍ ችለዋል። የቴኳንዶ የቅርጫት ኳስ እንዲሁም ደግሞ በርከት ያሉ ውድድሮችም ትላንትና ሁለት በነበረው ምራ ግብር ላይ ተከናውነዋል። ይሄ ውድድር እንግዲህ በቀጣይ እስከ ጥቅምት 23 ድረስ እየተከናወነ ይቆያል ተብሎ ነው የሚጠበቀው። ጥቅምት 15 ደግሞ የጀመረበት ቀን እንደነበረ ይታወቃል። በአትሌቲክሱ ብቻ በርከት ያሉ ስፖርተኞች የተሳተፉበት ነው የሚገኘው። ወደ 183 የሚጠጉ ሴት አትሌቶችም በአትሌቲክሱ ይሳተፋሉ። ወደ 187 የሚጠጉ ደግሞ ወንዶች በዚህ ውድድር ላይ እየተሳተፉ ነው የሚገኙት በጥቅሉ እንግዲህ ወደ 372 የሚጠጉ ስፖርተኞች ወይም አትሌቶች ትላንት ጅማሬውን ባደረገው የአትሌቲክስ ውድድር ላይ የሚሳተፉ ነው የሚሆነው። ዛሬም የአትሌቲክስ ውድድሮች ቀጥለው ይደረጋሉ። በቀስቱር ወራብ ወንዶቹም የፍጻሜ ውድድር በተመሳሳይ ዛሬ እንደሚደረግም ከኢትዮጵያ ኦሎምፒክ ፌዴሬሽን የኦሎምፒክ ኮሚቴ የተገኘው መረጃም ያመላክታል። ሌላኛው የሲቢ ኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት ምራ ግብርን ይመለከታል። ትላንትና ሶስት ምራ ግብሮች ተደርገዋል። አዲስ አበባ ላይ አንድ እንዲሁም ደግሞ ሀዋሳ ላይ ሁለት ጨዋታዎች ናቸው መደረግ የቻሉት። ነገሌ አርሲን ያስተናገደው ቅዱስ ጊዮርጊስ እዚህ አዲስ አበባ ላይ በአቤል ያለው ብቸኛ ኳስ አንድ ለዜሮ በሆነ ውጤት ማሸነፍ ችሏል። አቤል ያለው በባለፉት ሁለት የቅዱስ ጊዮርጊስ ድሎች ላይ ሁለቱን ግቦች ማስቆጠር የቻለው ተጫዋች ሆኗል። በሸገር ደርቢ በተመሳሳይ ኢትዮጵያ ቡና ላይ ግብ ማስቆጠሩ የሚታወቅ ነው። የተጫዋች ትላንትናም በነበረው ጨዋታ ላይ ጥሩ እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች መካከል አንዱ ነበረ። እንግዲህ ቅዱስ ጊዮርጊስ ትላንት አንድ ለዜሮ ባሸነፈበት ጨዋታ ላይም የተጫዋች ግቧን ማስቆጠር ችሏል። ቅዱስ ጊዮርጊስ በዚህ ውድድር አመት ተስፈኛ ተጫዋቾችን በዚህ ቡድን ውስጥ እያቀፈና በአዲስ ያጫዋት መዋቅር ወደ ሜዳ የመጣ እግር ኳስ ቡድን ነው ብሎ ማንሳት ይቻላል። ቀጥተኛ እግር ኳስን ከሚከተሉ ቡድኖች መካከልም አንዱ መሆኑን የትላንትናው እንቅስቃሴው በደንብ የሚያሳይ ነው። ወደ 12 የሚጠጉ የግብ እድሎችን የፈጠረበት ጨዋታ ነገር ግን የ ነገል ያሪሱ ግብ ጠባቂ ኤድሪስ ትላንትና በርከት ያሉ ኳሶችን ያዳነበትና የጨዋታው ልዩነት ፈጣሪ ነበረ ግብ ጠባቂ ነው ብሎ ማንሳት ይቻላል። ይሄ ባዮን ኖሮ ቅዱስ ጊዮርጊስ ከአንድ በላይ ግቦችን ማስቆጠር የሚችልበት ጥሩ ጨዋታ ያደረገበት ቀን ነበር ብሎ ማንሳት ይቻላል። ለክለቡ ደጋፊዎች እንግዲህ በተለይ ቅዱስ ጊዮርጊስ በባለፉት ሁለት የሲቢኢ ኢትዮጵያ ፕሪሚየር ሊግ ላይ ያደረጋቸው እንቅስቃሴዎች ተስፋ ሰጪና አስደሳች ናቸው ብሎ ማንሳት ይቻላል። ፕሪሚየር ሊጉ ላይ እንግዲህ የሶስተኛው ምራ ግብር ወይም ደግሞ በሁለተኛው ሳምንት ማንከራውን የነበረበትን ከኢትዮጵያ መድን ጋር የተመደበውን ጨዋታ ኢትዮጵያ መድን በ ካፍ ቻምፒየንስ ሊግ የቅድመ ማጣሪያ ጨዋታ ላይ መሆኑን ተከትሎ ይህም መራግብር አለማከናውኑ የሚታወቅ ነው። ቅዱስ ጊዮርጊስ ሁለቱን መራግብሮች ያከናውኑ ግን ሁለቱንም በድል አጠናቋል። በቀጣይ የፕሪሚየር ሊጉ ዋንጫ ላይ ፉክክር ከሚኖራቸው ቡድኖች መካከል አንዱ መሆን የሚችልበትን አቋም ነው በባለፉት ጨዋታ ላይ ማሳየት የቻለው። ነጌሊያሪሲ ግን በባለፉት መራግብሮች ላይ ተከታይ ሽንፈቶችን ነው ማስተናገድ የቻለው። ምናልባትም እንዳውም ግብ ጠባቂው ጥሩ መሆኑ እንጂ ከዚህም በላይ ግቦችን የሚያስተናግድ ቡድን ይሆናል ብሎ ማንሳት ይቻላል እና ይሄ ቡድን በፕሪሚየር ሊጉ ለመሰንበት በቀጣይ ዓመትም በሲቢ ኢትዮጵያ ፕሪሚየር ሊግ ከሚፎካከሩ ቡድኖች መካከል አንዱ ለመሆን ከወዲው ራሱን መመልከት ያለበት ቡድን መሆኑን ያለፉት ሶስት ምራ ግብሮቹ በደንብ ጠቋሚ ናቸው ብሎ ማንሳት ይቻላል። በተመሳሳይ ሀዋሳ ላይም ሁለት ምራ ግብሮች ተደርገዋል። ትላንትና ወላይታ ድቻን ከ ሀዋሳ ከተማ ያገናኘው ጨዋታ በሀዋሳ ከተማ ሁለት ለአንድ አሸናፊነት ተጠናቋል። በሮድዋ ዶርቢ በሲዳማ ቡና ከደረሰበት አንድ ለዜሮ ሽንፈት በኋላ ሀዋሳ ከተማ ዳግም አንሰራርቶ እንግዲህ ወላይታ ድቻን አሸንፏል። ወላይታ ድቻ ደግሞ ሶስቱንም የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች በሽንፈት የደመደመበትን ውጤት ነው ማስመዝገብ የቻለው። ግዲ ይህን ተከትሎ እንግዲህ ትላንት ካርሎስ ዳምቶ ባስቆጠራት ኳስ ወላይታ ዲቻ ቀዳሚ መሆን የቻለበትን አጋጣሚ መፍጠር ችሎ ነበር። ነገር ግን ከኋላ ተነስቶ እንግዲህ ሀዋሳ ከተማ የአሬድ ብሩክ ባስቆጠራቸው ሁለት ኳሶች ሀዋሳ ከተማ ሁለት ለአንድ አሸንፏል። ስድስት ነጥቦችን ከጨዋታው የሰበሰበበትን ወይም ከአለፉት ሶስት የሲቢ ኢትዮጵያ ፕሪሚየር ሊግ መራ ግብሮች ስድስት ነጥቦችን ያገኘበት መራ ግብር ሆኖ ተመዝግቧል። ፋሲል ከነማ ከሲዳማ ቡና የተገናኙበት ጨዋታም ፋሲል ከነማ አንድ ለዜሮ በውጤት ይህን መራ ግብር አሸንፏል። የአፄዎቹን ብቸኛ አሸናፊነት ኳስ በረከት ገዛው ነው ማስቆጠር የቻለው በረከት ጊዘው በሲቢ ኢትዮጵያ ፕሪሚየር ሊግ ሶስተኛ ግቡን ነው ማስቆጠር የቻለው። ይህን ተከትሎ እንግዲህ የከፍተኛ ግብ አስቆጣሪነቱንም በበላይነት እየመራ የሚገኝ ተጫዋች ሆኗል። ሲዳማ ቡና ባለፉት ሁለት የሲቢ ኢትዮጵያ ፕሪሚየር ሊግ ምራ ግብሮች ላይ ሁለቱን ምራ ግብሮች ያሸነፈ ብቸኛው ቡድን ነበረ። ትላንትና እንግዲህ በሶስተኛው ሳምንት ሽንፈት ያስተናገደበትና የሊጉን መሪነት ማጠናከር የሚችልበትን ውጤት ሳያስመዘግብ የቀረበት ሆኖ ተመዝግቧል። ዛሬ አዳማ ከተማ ከሃዲያ ሆሳዕና የሚያደርጉት ምራ ግብር ይጠበቃል። አዲስ አበባ ላይ ነው የሚደረገው። መቀለ ሰባ እንደርታ ደግሞ ከድሬዳዋ ሀዋሳ ላይ ረግ ሌላኛው የአስር ሰዓት መራግብር ነው። የኢትዮጵያ ዋንጫን ጉዳይ እናንሳላችሁ ክቡራን ተመልካቾቻችን። የመጀመሪያ ዙር መራ ግብሮች ጅማና ሀዋሳ ላይ የተከናወኑ ነው የሚገኙት። ትላንትና በስቲያ ነበር መራ ግብሮች የጀመሩት፣ ትላንትናም ቀጥለው ተደርገዋል። በዚህ መሰረት ትላንት ደሴ ከተማ መንገ ቤኒሻንጎልን ሁለት ለዜሮ በሆኑ ውጤት ትላንት አሸንፎ ወደ ቀጣዩ ዙር ማለፉን ወደ ሶስተኛው ዙር ማለፉን ያረጋገጠ እግር ኳስ ቡድን መሆን ችሏል። ቢሾፍቱ ከተማም አዲስ አበባ ከተማን አንድ ለዜሮ በሆኑ ውጤት ትላንትና አሸንፏል። ደብረብርሃን ከተማና ሰሎዳዶ ያደረጉት መራ ግብር ደግሞ ስድስት ግቦች ተቆጥሮበት ሶስታቻ ተጠናቆ ሚሊ ዓመት ደብረ ብርሃን ከተማ አሸንፎ ለቀጣዩ ዙር ማለፉን ያረጋገጠበትን ውጤት ነው ማስመዝገብ የቻለው። ሀዋሳ ላይ በነበሩ ምራ ግብሮች ደግሞ ቦሌ ክፍለ ከተማና ንብ ተገናኝተው መደበኛው ጨዋታ ክፍለ ጊዜ ዜሮ ለዜሮ መጠናቀቁን ተከትሎ ንብ በመለያ ምት ሰባት ለስድስት አሸንፎ የሶስተኛው ዙር ተሳታፊ የሁለተኛው ዙር ተሳታፊ ቡድን መሆኑንም ትላንትና አረጋግጧል። አቃቂ ቃሊቲ ክፍለ ከተማ ነቀምቴ ከተማን አንድ ለዜሮ በሆነ ውጤት በትላንትናው መራ ግብር ላይ አሸንፏል። ሐረር ከተማ ደግሞ ከሻሸመኔ ከተማ ጋር ያደረገውን ጨዋታ በመለያ ምት አምስት ለሶስት አሸንፎ ወደ ቀጣዩ ዙር ማለፉንም አረጋግጧል። የካፍ ቻምፒየንስ ሊግ የቅድመ ማጣሪያ የመልስ ጨዋታ ዛሬ ይደረጋል። ኢትዮጵያን የወከለው ኢትዮጵያ መድን በግብጽ ላይ ከግብጹ ፒራሚድ ጋር የሚያደረገው ጨዋታ ዛሬ እጅጉን የሚጠበቅ ትልቅ ምህራ ግብር ሆኗል። የመልስ ጨዋታ ነው ዛሬ የሚደረገው። በእርግጥ የመጀመሪያው ዙር ጨዋታም በዚሁ በፒራሚዱ ሜዳ ጁን 30 ስቴዲየም መደረጉ የሚታወስ ነው። ይህን ጨዋታ አንድ አቻ በሆነ ውጤት ነበረ እነዚህ ሁለቱ ቡድኖች ማጠናቀቅ የቻሉት። ኢትዮጵያ መድን በ አፍሪካ መድረክ ላይ በጣም ትልቅ ስም ካላቸው ቡድኖች መካከል አንዱ የሆነውን ፒራሚድስን ምን ያክል መፈተን እንደቻለ የመጀመሪያው ዙር ጨዋታ በደንብ ማሳያ ነው ብሎ ማንሳት ይቻላል። በተለይ ደግሞ በመጀመሪያው ጨዋታ ላይ ብሩክ ሙሉ ጌታ ግብ ማስቆጠሩ የሚታወቅ ነው። ተቀይሮ ገብቶ ባለቀ ደቂቃ ነበር ግብ ማስቆጠር የቻሉ ለኢትዮጵያ ምድን። ከዚህ ጨዋታ ምድን እንግዲህ ነጥብ የተጋራበትን አጋጣሚ መፍጠር ችሏል። ዛሬ የመልሱ ጨዋታ ይደረጋል። እዚሁ ስቴዲየም ላይ ነው የሚደረገው። ባለሜዳው ደግሞ ፒራሚድስ ነው። ይህን ተከትሎ እንግዲህ በርካታ ደጋፊዎች በተገኙበት ጨዋታውን ያደርጋል ተብሎ ነው የሚታሰበው። በአፍሪካ መድረክ በቅርብ ዓመታት በተለይ በአምናም የአፍሪካ መድረክ ላይ በጣም ስኬታማ ከነበሩ ቡድኖች መካከል ፒራሚድስ አንዱ እንደሆነ ይታወቃል። በዚህ ቡድን ውስጥ ደግሞ ልዩነት ከሚፈጥሩ ተጫዋቾች መካከል ማይል የተባለ ተጫዋች ዛሬ መራግብር ያከናውናል። ፒራሚድስ በዚህ ጨዋታ ላይ ግብ ማስቆጠር የሚችል ከሆነ ለዚህ ክለብ እንግዲህ ሀምሳኛ ግቡን የሚያስቆጥርበት ምራ ግብርም ይሆናል ተብሎ ነው የሚታሰበው። በመጀመሪያው ዙር ጨዋታ ኢትዮጵያ ምድር ላይ የአቻነቷን ግብ ወይም ደግሞ የቀዳሚነቷን ግብ ማስቆጠር የቻለው ተጫዋች ማይሌ እንደነበር ይታወቃል። 49 ግቦች አሉት። ዛሬ ካስቆጠረ የግብ ብዛቱን ወደ 50 የሚያሳድግበትም ልዩነት ይፈጥራል ተብሎ ነው የሚጠበቀው። በግብጽ ሊግ ሰባተኛ ደረጃ ላይ ተቀምጦ ነው የሚገኘው። ፒራሚድስ በአውሮፓ በካፍ መድረኮች ውድድሮች ግን እጅግ በጣም ስኬታማ ከሆኑ ቡድኖች መካከል አንዱ ነው። ኢትዮጵያ ምድንም በዚህ ደረጃ ይህን ቡድን ይፈትናል ተብሎ አልጠበቀም ነበር። የመጀመሪያው ዙር ውጤቱ ግን ለቡድኑ ጥንካሬ በደንብ ማሳያ ነው ብሎ ማንሳት ይቻላል። እንደውም ኢትዮጵያ ደረጃውን የጠበቀ ሜዳ አለመኖሩ ተከትሎ እንጂ የኢትዮጵያ ምድን ፒራሚድስን እዚሁ አዲስ አበባ ላይ ወይም ደግሞ ኢትዮጵያ ውስጥ በሚገኝ አንድ ደረጃውን በጠበቀ ስቴዲየም ነበር የመጀመሪያውን ዙር ማስተናገድ የሚችለው። ይሄ አለመኖሩን ተከትሎ ነው ከሜዳ ውጭ መርሃ ግብሩን ያከናውነው። ዛሬም የመልሱን ጨዋታ ምሽት አንድ ሰዓት ላይ የሚያከናውነው የሚሆነው በጁን ሰላሳ ስቴዲየም ማን ወደ ምድብ ድልድሉ ይገባል የሚለው ነገር ምሽት በሚደረገው ጨዋታ መልስ የሚሰጥም ይሆናል። ወደ ዓለም ዋንጫው ለማለፍ በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች የተደረጉ እንደሆነ ይታወቃል። ዘጠኝ አፍሪካ ሀገራቶች ወደ ዓለም ዋንጫው ማለፋቸውን በቀጥታ አረጋግጠዋል። አንድ ብሔራዊ ቡድን ደግሞ ወደ ዓለም ዋንጫው ለማለፍ በቀጣይ በሚደረጉ የጥሎ ማለፍ መራ ግብሮችና ከሌላ አጉር ጋር በሚደረግ ጨዋታ አፍሪካን የሚወክለው አስረኛ ብሔራዊ ቡድን ይሆናል ተብሎ ነው የሚጠበቀው። ይህ የማይሳካ ከሆነ ደግሞ ዘጠኝ ሀገራት በቀጣይ በሚደረጉ ዓለም ዋንጫ ላይ አፍሪካን ወክለው እንደሚሳተፉም ተገልጿል። በዚህም መሰረት እንግዲህ በአፍሪካ ሀገራት በነበረው የዓለም ዋንጫ የማጣሪያ ጨዋታ ከዘጠኙ ምድቦች ውስጥ ምርጥ ሁለተኛ ሆነው ካጠናቀቁ ዘጠኝ ብሔራዊ ቡድኖች ውስጥ የተሻለ ነጥብ የሰበሰቡ አራት ብሔራዊ ቡድኖች መለየታቸውን ትላንትና የአፍሪካ እግር ኳስ ኮንፌዴሬሽን ይፋ አድርጓል። በዚህም መሰረት ናይጄሪያ፣ ካሜሮን፣ ጋቦንና ዲሞክራቲክ ኮንጎ ጥሩ ነጥብ ሰብስበው ምርጥ ሁለተኛ ሆነው ያጠናቀቁ ቡድኖች ናቸው። እነዚህ አራቱ ቡድኖች እንግዲህ በቀጣይ ከ13 ቀናቶች ቆይታ በኋላ በሞሮኮ በሚደረገው የጥሎ ማለፍ መራ ግብር ላይ አፍሪካን የሚወክለውን አስረኛ ቡድን ለመለየት መራ ግብሮቻቸውን እንደሚያከናውኑ ይፋ ተደርጓል። በዚህ መሰረት ከ13 ቀናቶች በኋላ ናይጄሪያ ከጋቦን፣ ካሜሮን ከዲሞክራቲክ ኮንጎ የሚያደርጉት ጨዋታ ይጠበቃል። ከ16 ቀናት ቆይታ በኋላ ደግሞ የእነዚህ ሁለት ጨዋታዎች አሸናፊ ደግሞ የፍጻሜው ጨዋታ አሸናፊ ለመሆን የሚያደርጉት መራ ግብር ይጠበቃል። የዚህ ውድድር አሸናፊ የሚሆን አንድ ብሔራዊ ቡድን ደግሞ ከሌላ አጉር ጋራ ጨዋታውን ካከናወነ በኋላ ማሸነፍ ማግኘት ከቻለ አፍሪካን የሚወክል አስረኛ ሀገር ይሆናል ተብሎ ነው የሚጠበቀው። ካልተሳካለት ደግሞ አፍሪካ በዘጠኝ ሀገራቶች በዚህ ውድድር ላይ የምትወከል ነው የሚሆነው። የአፍሪካ እግር ኳስ ኮንፌዴሬሽን እንግዲህ ትናንትና እነዚህ አራቱ ሀገራቶች መቼና የት መርሃ ግብሮቻቸውን እንደሚያከናውኑም ይፋ አድርጓል። የእንግሊዝ ካራባኦ ዋንጫ ውጤቶችን እናነሳላችሁ። ትላንትና የሁለተኛ ዙር ምራ ግብሮች ተደርገዋል። ወደ ሩብ ፍጻሜ ያለፉ እግር ኳስ ክለቦችም ተለይቶ ታውቋል። በቀዳሚነት የምናነሳላችሁ የአርሰናል ነው። ትላንት በኤምሬስ ብራይተን ኤንድ ሆቭ አልቢዮን አስተናግዶ ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። ቡካዮ ሳካ፣ ኢታን ኑዋኔሪ ሁለቱን ያሸናፊነት ግቦች ያስቆጠሩ ተጫዋቾች ናቸው። ኢታን ኑዋኔሪ በቋሚነት በጀመረበት ጨዋታ እንግዲህ ኳስና መረብን ማገናኘት ችሏል። አርሰናል በጣም ስኬታማ ጊዜን በአውሮፓ መድረክ ያሳለፈ ነው የሚገኘው በእንግሊዝ ፕሪሚየር ሊግም በእንግሊዝ ካራባኦ ዋንጫም እንዲሁም አውሮፓ ሻምፒዮንስ ሊጉም ስኬታማ ነው። እስካሁን ድረስ አንድ መርሃ ግብር ብቻ ነው በሽንፈት ማጠናቀቅ የቻለው። አንድ መርሃ ግብር ደግሞ ከማንቸስተር ሲቲ ጋር አንድ አቻ መለያየቱ የሚታወቅ ነው። የቀሩት መርሃ ግብሮች በሙሉ በአሸናፊነት በማጠናቀቅ ጥሩ የሚባል ጉዞ እያደረገ ነው የሚገኘው። በጣም አስገራሚው ነገር ይሄ ቡድን እስካሁን ሶስት ግቦች ነው ያስተናገደው። ግብ የማይቆጠርበት ቡድን መሆኑንም በደንብ እያሳየ ነው የሚገኘው። ጠንካራ የተከላካይ ክፍል አሰልጣኝ ሚካኤል አርቴታ ስለመገንባቱ እንግዲህ ያለፉት የቡድኑ ጨዋታዎች በደንብ ጠቋሚ ናቸው ብሎ ማንሳት ይቻላል። በትናንትናው ጨዋታ ላይ ማክስ ዶግማን ዶማን፣ በቋሚ አሰላለፍ ውስጥ ገብቶ የጀመረበት ጨዋታ ነበር። አስራ አምስተኛ አመቱ ላይ ነው የሚገኘው። በእንግሊዝ እግር ኳስ እንግዲህ ፕሮፌሽናል ጨዋታ በዚህ እድሜ ያከናወነ በእድሜ ትንሹ ተጫዋች የሆነበትን አዲስ ታሪክም ትላንትና ሰርቷል። በጣም ትልቅ ስኬት ማስመዝገብ ችሏል ማለት ይቻላል። ተጫዋቹ ኤቤሬቺ ኤዜ ግን ትላንትና በቋሚነት ተሰልፎ ለአርሰናል መራ ግብሩን ያከናወነበት ጨዋታ ነው። ሌላኛው ጉዳያችን የሊቨርፑልን የሚሆነው ሊቨርፑል ትላንትና በ አንፊልድ ክሪስታል ፓላስን አስተናግዶ ሶስት ለዜሮ በሆነ ውጤት ተሸንፈዋል። ቢቶ ትላንትና እንዲሁም እስማኤል ሳር ግቦችን ያስቆጠሩ ተጫዋች ናቸው። እስማኤል ሳር ሁለት ግቦችን ነው ማስቆጠር የቻለው ለክሪስታል ፓላስ። ሊቨርፑል ካለፉት ሰባት የሁሉም መድረክ ጨዋታዎች ስድስተኛ ሽንፈቱን ያስተናገደበት ሆኖ ተመዝግቧል። በፕሪሚየር ሊጉ በሊካፑም ስድስተኛ ተከታይ ሽንፈቱን የተመዘገበው ለሊቨርፑል በአውሮፓ ሻምፒዮንስ ሊጉ ብቻ ነው ባየር ሊቨርኩዘንን ማሸነፍ የቻለው አይንትራን ፍራንክፈርትን ማሸነፍ የቻለው ሊቨርፑል ከዛ ውጭ ግን ደካማ የሚባል የሚባል ውጤትን በሊጉ እያስመዘገበ ነው የሚገኘው። አሰልጣኝ ስሎት እንግዲህ አሁንም ጥራት ያለው ስብስብ እንደሌለን የእነዚህ ጨዋታዎች ማሳያ ናቸው ብሎ ማንሳት ይቻላል የሚል ሀሳባቸውን ሰጥተዋል። ትላንትና ከተደረጉ ሌሎች መርሃ ግብሮች መካከል በወልቨራምተን ወንድረስና ቼልሲ የተገናኙበት ጨዋታ በቼልሲ አራት ለሶስት አሸናፊነት ተጠናቋል። ኒውካስል ዩናይትድ ደግሞ በሴንት ጄምስ ፓርክ ስቴዲየም ቶተንሀም ስፐርስን አስተናግዶ ሁለት ለዜሮ በውጤት አሸንፏል። በዚህም መሰረት የሩብ ፍጻሜ መርሃ ግብሮች ድልድልም ትላንትና ይፋ ተደርጓል። አርሰናል ከክሪስታል ፓላስ በቀጣይ በኤምሬስ በሩብ ፍጻሜው የሚገናኝ ነው የሚሆነው። ካርዲፍ ሲቲ ከቼልሲ ይገናኛሉ። እንዲሁም ማንቸስተር ሲቲ ከብሬንትፎርድና ኒውካስል ዩናይትድ ከፉላም የሚገናኙባቸው መርሃ ግብሮች ደግሞ በዚሁ ሳይሊስ ካራባኦ ዋንጫ የሩብ ፍጻሜ መርሃ ግብሮች ናቸው። የ የዘጠነኛ ሳምንት የጣሊያን ሴሪ ነጥቦችን እናንሳላችሁ። ትናንትና በርከት ያሉ መራ መርሃ ግብሮች ተደርገዋል በሳን ሲሮ ጁሴፕ የሜዛ ስቴዲየም ፊዮሬንቲናን ያስተናገደው ኢንተር ሚላን ትላንትና ሶስት ለዜሮ በሆኑ ውጤት ማሸነፍ ችሏል። ሀካን ሻናነግሎ ትላንትና ሁለቱንም የአሸናፊነት ግቦች ማስቆጠር የቻለ ተጫዋች ነው። ሱሲች ደግሞ ሌላኛዋን ኳስ ከመረብ ማሳረፍ ችሏል። ኢንተር ሚላን ትላንትና ማሸነፉን ተከትሎ እንግዲህ በ18 ነጥቦች ሶስተኛ ደረጃ ላይ መቀመጡን አረጋግጧል። ተሸናፊው ፊዮሬንቲና ግን ካለፉ ዘጠኝ የሴሪያ ጨዋታዎች አምስተኛ ሽንፈቱን አስተናግዶ በአራት ነጥቦች በሊጉ ግርጌ አንድ ብቻ ከፍ ብሎ 19ኛ ደረጃ ላይ መቀመጡን አረጋግጧል። ዩቬንቱስን ሶስት ትላንትና በቱሪን ዩዲኔዚያን አስተናግዶ ሶስት ለአንድ በሆን ውጤት ማሸነፍ ችሏል ዱሳን ቬላሆቬች ትናንት ትላንትና ግብ አስቆጥረዋል ከዛም በዘለለ ጋቲ ና ከናን ይልዲዝ ናቸው ሶስቱን ግቦች ለዩቬንቱስ ማስቆጠር የቻሉት ዩቬንቱስ ከስምንት ጨዋታዎች ነጥብ መጣልና መሸነፍ በኋላ የመጀመሪያ ሶስት ነጥቡን ያሳካበት ውጤት ሆኖ ተመዝግቧል ሮማም በስታዲዮ ኦሎምፒኮ ትላንትና ፓርማን አስተናግዶ ሁለት ለአንድ በሆን ውጤት አሸንፏል እንግዲህ ናፖሊ ና ሮማ በኩል ሀያ አንድ ነጥቦች በግብ ክብያ ተበላልጠው ሁለተኛ ደረጃ ላይ ተቀምጠዋል ኢንተር ሚላን ደግሞ በ ነጥቦች ሶስተኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። የፍሬንች ሊግ መርሃ ግብሮች ትናንትና ተደርገዋል። ሎሬንት በገዛ ሜዳው ከፓሪስን ጀመን ጋር ያደረገውን ጨዋታ አንድ አቻ በሆነ ውጤት አጠናቋል። ትናንትና ኑኖ ሜንዴዥ የአቻነቷን ግብ ያስቆጠረ ተጫዋች ነው ለፓሪስን ጀመን። ከዛ በዘለለ እንግዲህ ኤጎር ሲልቫ ደግሞ ሎሬንትን ከሽንፈት አደገች የአቻነት ግብ ያስቆጠረው ተጫዋች ሆኗል ማለት ነው። ፓሪስን ጀመን አሁንም ሊጉን እየመራ ነው የሚገኘው። ከሎሬንት ጋር ግን ያደረጋቸውን ያለፉትን ሁለት መርሃ ግብሮች በአቻ ውጤት ማጠናቀቁ ሊያደርጉ ትላንትና አረጋግጧል። ኦሎምፒክ ዲ ማርሴ ደግሞ ኦንዥን አስተናግዶ ሁለት አቻ በሆኑ ውጤት ማጠናቀቅ ችሏል። ኒንስ ሊልን አስተናግዶ ሁለት ለዜሮ አሸንፏል። ኖንቱስ ደግሞ በገዛ ሜዳው በሞናኮ አምስት ለሶስት በሆኑ ውጤት ነው ትላንትና የተሸንፈው። ስትራስቡርግ ከኦግዤር ፓሪስ ኤፍሲ ከሊዮን ያደረጓቸው ጨዋታዎችን በተመሳሳይ በአቻ ውጤት የተጠናቀቁ መራግብሮች ናቸው። የጀርመን ዲኤፍቢ ፖካል ወይም የጀርመን ዋንጫ የሁለተኛ ዙር መራግብሮችም ትላንትና ሲደረጉ ከሜዳ ውጪ ኤፍሲ ኮሎኒን የገጠመው ባየር ሙኒክ አራት ለአንድ በሆነ ውጤት አሸንፏል። ሊውስ ዲያዝ የቀዳሚነቷን ግብ ለባየር ሙኒክ ማስቆጠር የቻለ ተጫዋች ነው። ሀሪ ኬን ትላንትና ሁለት ግቦችን አስቆጥሯል። ምን ያክል በባየር ሙኒክ ቤት እጅግ እያበበ የሚገኝ ተጫዋች መሆኑን በዚህ ዓመት የውድድር ዘመን ያስቆጠራቸው የግብ ብዛቶቹ በደንብ ማሳያ ናቸው ማለት ይቻላል። በቦንደስ ሊጋውም፣ በአውሮፓ ሻምፒዮንስ ሊጉም፣ በጀርመን ዋንጫም በተደጋጋሚ ግቦችን እያስቆጠረ የሚገኝ ተጫዋች ነው። ማይክል ኦሊሴ ደግሞ ሌላኛውን ኳስ ከመረብ ማሳረፍ ችሏል። ባየር ሌቨርኩዘንን በተመሳሳይ ፓደርቦርንን ከሜዳ ውጭ ተጉዞ አራት ለሁለት በሆኑ ውጤት ትላንትና ማሸነፉን አረጋግጧል ማለት ነው። በቀጣይ እንግዲህ እነዚህ ቡድኖች ወደ ቀጣይ ጉዳዩ ዙር ያለፉባቸውን ውጤቶች ነው ማስመዝገብ የቻሉት። በመጨረሻም የፓሪስ ማስተር ጉዳዮችን እናንሳ። በፓሪስ ማስተር የቴኒስ ውድድር ትላንትና ያኒክ ሲነር በአሸናፊነቱ የቀጠለበትን ውጤት ማስመዝገብ ችሏል። ከጀርመናዊ ከቤልጅየማዊው በርግ ጋር የደረገውን ጨዋታ ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል ስድስት ለአራት ስድስት ለሁለት ደግሞ ያሸነፈበት ውጤት ሆኖ ነው የተመዘገበው። ጀርመናዊው አሌክሳንደር ዘቬሬቭ ደግሞ ትላንትና አርጀንቲናዊውን ሆጎር ካላቢርን ሁለት ለዜሮ በሆነ ውጤት በተመሳሳይ አሸንፎ ወደ ቀጣዩ ዙር ማለፉንም አረጋግጧል።